እንግዲህ ሁላችሁም እንደተመለከታችሁት ከቅዳሜ መጋቢት 27 ቀን 2017 ዓ.ም ተምረት ጀምሮ የአማራ ክልል የአጀንዳ ማሰባሰብ የምክክር ምዕራፍ ሲካሄድ ቆይቷል። ከየወረዳው የመጡ ከ263 ወረዳዎች የመጡ 10 10 ማህበረሰብ ክፍሎች ተወካዮች ወደ 4500 በላይ የሚሆኑት በየ በየቡድኑ ከዘጠኝ እስከ 12 አባላት የሚገኙበት ቡድን ሰርተው ምክክር ሲያካሂዱ ነበር። እሱንም ተመልክታችኋል። እንዴት አይነት ስነ ስርዓት የተሞላበት ግልጽነት የሰፈነበት ውይይት ሲያካሂዱ እንደነበረ ምን ያህል ለሀገራቸው እንደሚያስቡ ጠንካራ አጀንዳዎችን ያነሱ እንደነበረ አይታችኋል። እና በእውነት ይሄ ሂደት አሳታፊ ነበር፣ አካታች ነበር፣ ግልጽነት የተሞላበት ነበር፣ በነፃነት የተካሄደ ነበር። እና ዜጎቻችን የት ደረጃ እንደደረሱ ማየት የቻልንበት ነው። በእውነት በመከባበር ነው ሀሳብ ሲሰጡ የነበረው። ስርዓት ጠብቀው ነበር ሲነጋገሩ የነበሩት። በእውነት ትምህርት የተማርንበት ሂደት ነው ማለት እንችላለን። ከዚህ የምክክር ሂደት አማራ ክልል ያየነው ነገር፣ ትምህርት ያገኘንበት፣ የዜጎቻችን ንቃት ከፍተኛ እንደሆነ ያለው ችግር ሳይበግራቸው፣ ያለው ፈተና፣ ያለው መከራ ሳይበግራቸው፣ ያንን ዋጥ አድርገው፣ ትልቁን ምስል ነበር የሚያሳዩት። ማለት ሀገራዊ የሆነውን ነገር ነበር የሚያሳዩትና እኔ በዛ በጣም ተደንቅ ያለሁ። በትናንሽ ነገሮች ላይ ያተኮሩ አልነበሩም ያቀርቧቸው የነበሩ። ትላልቅ አጀንዳዎች፣ ለሀገር የሚጠቅሙ አጀንዳዎችን ነበር የሚያነሱት እና በሁለንተናዊ መልኩ በጣም የተሳካ በጣም ውጤታማ የሆነ ሂደት ነው የተከናወነው እና ያው በስተመጨረሻው ውይይታቸውን ሲያጠናቅቁ ወኪሎቻቸውን መርጠዋል። በነገው እለት ከሌሎች አራት ባለድርሻ አካላት ጋር ተገናኝተው የምክክር ሂደቱን የሚያስቀጥሉ ሁለት መቶ ሰባ ተወካዮች መርጠው አሁን በዚህ ሰዓት አስተዳደራዊ ስራ እየተሰራላቸው ወደ አራት ሺ ምናምኑ ይመለሳሉ። ሁለት መቶ ሰባዎቹ ቀርተው ከሌሎች ባለድርሻ አካላት ጋር የምክክር ስራቸውን ያከናውናሉ። የማህበረሰብ ምክክሩን እግዚአብሔር ይመስገን፣ አላህ ይመስገን፣ ፈጣሪ ይመስገን በሰላም አከናውነናል። የአጀንዳ ልየታዎችም በተመሳሳይ ሁኔታ ደግሞ የተወካይ መረጣም በተሳካም ተከናውኗል። ነገር ግን ትልቁ ስራ አልተሰራም፣ ተጀመረ እንጂ ያም በግራስሩት ወይም ደግሞ በመሰረታዊ እርከን ደረጃ የዲሞክራሲ ግንባታ የዲሞክራሲ ባህል ግንባታ መደማመጡ፣ መከባበሩ የአንዱ ቁስል ለሌላው ያን ሼር ያደረጉ እየተከባበሩ አንዱ ሌላውን እያከበረ እነዚህ አብሮ የመመካከል የመኖር ያ ህይወት ረጅም ጊዜ የሚወስድ ስለሆነ ያ የባህል ግንባታው የሁላችን የቤት ስራ ነው የሚሆነው። ለልጆቻችን የምናወርሰውም ያንን የባህል ግንባታ ነው። ያ ባህል የዲሞክራሲ ባህል ግንባታ ነው፣ የመደማመጥ የመከባበር። በአኮረፉ ቁጥር ወደ ጫካ መሄድ ድንጋይ መወርወር ሳይሆን በአኮረፉ በተቆጡ ቁጥር ልዩነት በተፈጠረ ቁጥር መነጋገር መመካከል፣ ያ ባህል መሆን ስላለበት እሱን እናንተ አደራ ማለት እንፈልጋለን። ከኢትዮጵያ ሕዝብ ጋር እጅ ለእጅ ተያይዘን ከሰራን ሀገራዊ ምክክር ለኢትዮጵያ ሀገራዊ አንድነት ሀገራዊ ምክክር በኢትዮጵያ ውስጥ ለዘላቂ ሰላም፣ ሀገራዊ ምክክር ለሀገራዊ መግባባት፣ ሀገራዊ ምክክር በህዝብና በመንግስት መካከል እምነት ለመፍጠር፣ ሀገራዊ ምክክር በመጨረሻም በኢትዮጵያ ውስጥ ምክክርን ባህል ማድረግ። እነዚህ እውነት ሊሆኑ ይችላሉ፣ ወደ መሬት መውረድ ይችላሉ። ፈጣሪም እንደተናገረው ሰላምን የሚያደርጉ ብፁዓን ናቸው የፈጣሪ ልጆች ይባላሉ ና እንዳለው ስለ ሰላም ስለምንሰራ ፈጣሪም ያግዘናል። አሁንም እሱ ይርዳን። ሰላም ይብዛላችሁ። እናመሰግናለን።